ስለ ኮንፌሽን አንድ ነገር ላንሳላችሁ። በነገራችን ላይ በዚህ ዘመን ኮንፌሽን በጣም በጣም ብዙ የሚነሳ ቃል ነው። አንዳንዶች ጋር እንዲያውም ሁሉ ነገር ምንድን ነው ኮንፌሽን፣ በቃ የምትናገረው ቃል እነዚህን ጥቅሶች የተጠቅመው ነው። ለምሳሌ ሁለተኛ ቆሮንቶስ ብራፍ አራት ላይ ሄዳችሁ ብትመለከቱ ምን ይላል? አመንሁ ስለዚህም ተናገርኩ ተብሎ እንደተጻፈ እናምናለን ደግሞም እኛም ያው አንዱ የእምነት መንፈስ ስላለን እናምናለን ደግሞ ምንናገራል ይላል። እዛ ጋር መሄዳችሁ ብታዩት የሚጠቀመው ሆሞሎጊያ የሚለውን ቃል ነው፣ መናገር፣ ኮንፌሽን የሚጠቀመው ግን ችግሩን ልንገራችሁ። በዚህ ዘመን ስለ ኮንፌሽን የሚነገረን ምንድን ነው ቃልህ ኃይል ስላለው የድካም ቃል የውርደት ቃል የእንትን ቃል ምናምን መናገር የለብህም የድል ቃል ተናገር ድል ታደርጋለህ። የብልጽግና ቃል ተናገር፣ ባለጸጋ ትሆናለ። የእንትን ቃል ተናገር ኮንፌስ አድርግ ነው። አቤት ሊገሉን ነው። ኮንፌስ ይሄንን ትምህርት የጠጡ ሰዎች። አንድ ቀን ሰምቻለሁኝ፣ አንዱ ከእንደዚህ አይነት ትምህርት ከሚሰጥበት ቦታ ወጥቶ በሚኒባስ ወደ ሰፈሩ ሲሄድ፣ በቃ የለም ልጁ ሚሊዮነር ሆኗል፣ ባለስልጣን ሆኗል ማለት ከተነገረው ነገር የተነሳ እና ከከፍታችሁ አትውረዱ ተብሎ ትምህርት ተሰጥቶታል። እና ሄደ ሄደና ሰፈሩ ደረሰ። ሚኒባስ ላይ ነው ያለው ልጁ። ምንድ ነው የሚባለው? ወራጅ አለ። ኦ ያንን ቃል ኮንፌስ ሊያደርግ ነው ማለት ነው። ወራጅ ብሎ ተቸገረ። እዚህ ጋር ወራጅ አለ፣ አውርደኝ ማለት ባድ ኮንፌሽን ሊሆንበት ነው። ስለዚህ ወያላው ምን አለው? እዚህ ጋር ከፍ አድርገኛለሁ ሹፌሩ ደግሞ እንትኑም የገባው ምንድነው ከፍ አርገኝ ሲል ትንሽ አስጠጋኝ ማለት የመሰለው ስለዚህ ይዞት ሄደ አረ እዚህ ጋር ከፍ አርገኝ ቢል ቢጮህ አሁንም ከፍ ያደርጉታል መጨረሻ በቃ አውረደኝ ብሎ እንደወረደ ሰምቻለሁ እነዚህ ሰዎች ይሄንን የሚያስተምሩ ሰዎች ዝም ብሎ አውት ኦፍ ብሉ አይደለም ይሄን ያመጡት የሆነ የተነሱበት ነገር አላቸው ግን የሆነ ቦታ ተሳስተዋል ምን እንደተሳሳቱ ልንገራችሁ የሃይማኖታችንን የኮንፌሽናችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን ተመልከቱ። ይስ የእኛ ኮንፌሽን ገባ ወጣ አይደለም። ታገኛለህ፣ ታጣለህ፣ ሀብታም ትሆና ድህ ትሆናል ይመችሃል፣ አይመችህም፣ ፎቅ ትሰራለህ፣ እንትን ትሰራለህ ነው የእኛ ኮንፌሽን ኢየሱስ ክርስቶስ ነው።